ሰላም ቤተሰብ፣ እንዴት ናችሁ? ሰላም ናችሁ ወይ? ሁሉ ሰላም፣ ሁሉ መልካም። እኛ ደህና ነን፣ እግዚአብሔር ይመስገን። አንድ ቪዲዮ ቲክቶክ ላይ በጣም እየተመላለሰ ብዙ ሰው መነጋገር አድርጓል። ይህን ቪዲዮ ማለት ነው እና ምን እንዳያስታወሰኝ ታውቃላችሁ? እሷ ስጤነኛ ልጅ ነው የምታሳድጎ በጣም ከፋ ከተባለ ስድስት ወር ላይ ደከርከታ ከታ ወጣ መስራት ትችላለች። ለዛሬ ያው ንግግሩን ተናገረ ባልዮ እንደዚ አለ ያላችሁ እንጂ እሷ ከሶስት ወር በኋላ ከስድስት ወር በኋላ ቴዴክር ከታ ወጣ ስራውን ሰርታ እንደፈለገች አርጋ ራሷን እንደፈለገች መኖር ትችላለች። እቺ እናት ማለት ነው። እግዚአብሔር ይመስገን ጤነኛ ልጅ ነው አላት። እስቲ ወደ እኛ ደግሞ እናዞርና በተለይ ወደ ሲፒ እናቶች ስናዞር የሲፒ እናቶች እኔ አሁን ለምሳሌ ከስምንት ዓመት ጀምሬ ቤት ነኝ ያለሁት። ጸጉሬን እንኳን ወጥቼ የምሰራበት ጊዜ የለኝም። ሌላ ይቅርና ጸጉሬን በቃ ጸጉር መሰራት በጣም ይናፍቀኛል። አንዳንዴ እንደ ሌሎቹ ሰዎች ወጥቼ ጸጉሬን ተሰርቼ ምናምን ልና ተሰርተንም ራሱ ተሰርተኑ ተሰርተንም ራሱ ትሪት ላናደርግ እንችላለን ጸጉር ሹሩባ አንድ ቀን እንደምንም ብሞ ተማሙተን ሄደን ሹሩባ ቤት ደን ወይን ጸጉር ወይን ሹሩባ ተሰርተን ካክስ መግባት ይናፍቃል። ለምሳሌ ለሲቢ እናት ካክስ ገብታ ተሰርታ ቆንጆ ለመሆን ይናፍቃታል። መታ ለሊቱ ናተኛ ቀኑ ናተኛ ሌላ ቤተሰብ አለ፣ ሌላ ወላጅ አለ፣ ሌላ ልጅ አለ። ይህን ሁሉ ነው የምታሳልፈው እዛ ለዛች እናት ተቀባበላችሁ፣ ብዙ ነገር አወራችሁ፣ ብዙ ነገር አላችሁ። እኔ ግን እዛ ውስጥ የተመለከትኩትን እናቶቼ፣ የሲፒ እናቶች የሚያሳልፉት መከራ የሚያሳልፉት ለመብላት እንኳን የሚሳቀቁት ወጥቶ ሰርቶ አይመጡማ። ለካ ባል ለዛ ነው ጥሎ የሚጠፋ፣ ስለማንንቀሳቀስ፣ ስለማንሰራ ስለ እንደ በፊቱ ተሯሩጤ ስለማናመጣ ስለማናግዛቸው። ልጁ ለምን እንደዛ ሆነ አይደለም ለምን ብቻዬን ተሯሩጭ ሰርቼ አመጣው? ለምን እኔ እንደዚህ የሆንኩ? ለምን በፊት እንደምሰራ አታመጣም የምለው ነው። እኔ እሱን ነው ያስተማሪኝ። በጣም አሉ የሲፒ እናቶች ሲንግል ማሚሆኑ የሆኑ ባል አጠገባቸው የሌለ ጥላቸው የጠፉ ብዙ እናቶች አሉ። እና እንደዚህ አይነቶችን ልጁ መለበላች ለምሳሌ ልጁ ለልጁም ራሱ መውጣት ዳይፐር መውጣት ብዙ ነገሮችን ማድረግን አለ። የእኛ ጋር ማለት ነው እኔ እሷ ምንም ይሄን አይደል፣ ሰውዬ ፕራንክ አስመስለው የእኛን ህይወት ነው የሰራ። በዚህ አጋጣሚ አደንቀዋለሁ እሱ በእውነት ለምን በፕራንክ መልክ የእኛን ህይወት ቁጭ አርጎ ቁልጭ አርጎ የሲፒ እናት የምታልፍበት መንገድ ነው። ይሄ መንገድ የሲፒ እናት የምታልፍበት ሁሌ ወጥታ እንኳን እንዳታለቅስ ማታለቅሱበት ምትናላት አንዳንዷ ቤቷን ዘግታ የልጇ ሳያንስ የባል ጥሎ መጥፋቱ ሳያንስ ብዙ ነገሮች የሚያስለቅሷት፣ ብዙ ነገሮች የሚያረጓት አንድ ልጅ እናት ማለት ነው። ታማሚ ልጅ የሲፒ ተጠቂ ልጅ ያላቸው በጣም ይሄ እነዚህ እግዚአብሔር ጸጋ የእግዚአብሔር ስጦታ እንኳን ሳይሉ ያቺ ጎረቤት እንኳን ያቺ ታማሚ ልጅ ያላት ማታወቃችን ይሄ ነው። አሁን ማታወቃችን ሰፈር ውስጥም ሆን የትም ቦታ የሚሆን አዳንች ሳይሆን ያቺ ታማሚ ልጅ ያላት እንደዚህ ማህበራዊ ህይወት የማትሳተፈው ያቺ ሴት እንባላለን። እውነቴን እኮ ነው የምላችሁ። እውነት ያቺ ያቺ ሴት ምንም ነገር እንቅልፍን አናቅም፣ ማህበራዊ ህይወትን አናቅም፣ ሰርግን አናቅም፣ ለቅሶን አናቅም። እውነት ነው። እኔ አሁን ለቅሶ ከሄድኩ ስንት ዘመኔ፣ ወጥቼ ማህበራዊ ህይወት ከሰራው ስንት ዘመኔ፣ ለምን ከልጄና ከልጄ ጋር ነዋ። እንዴች ውጭን ጸጉሬ እንደፈረደባት ሁለት ቦታ እንደዚህ ትሰራለች። ቤት ውስጥ ያለው ልብስ እጅን ለበሳ አንድ እንደ አለች ያድሽ ነው ያዳ የምትባለው መኔር የምትሸጠው ሴትዮ ማለት ነው። ሰራተኛ ሄደብኝ ብላ በጣም ብዙ ደጋጋሚ በቃ በጣም እንትን ስትሰራ ነበር እናቴ እኛ አንተኛም ለስምንት ዓመት ነ የምንቅልፍ አላውቅም። አንቺ ሰራተኛ ነው አይደለም የደነቀሽ እንዴት አድርጋ ልጄ ታሞ አለች የገረመኝና ሌላ ደግሞ በጣም ያሳቀኝና በጣም ሰው ቅንጦት ውስጥ ነው እንደ ያል የምኖረው። ለካ እኛ ብቻ ነን በመከራ የምንኖረው አልኩ እውነት የእኛ ብቻ ነን እንደ ለካ በዚህ መከራ የምንኖረው ፣ ለካ ሌላ ወላጅ በቅንጦት ነው የምኖረው አልኩ። ለምን የእኛ እንቅልፍ አናቅምሃ መተኛት ወዴት እንደሆነ አናቅምሃ። ይህ በኩል እንደምነጋልን አናቅም እኮ ይህ በኩል እንደምመሻ አናቅም እኮ ለምን እንደ ማለክሱ አናቅም። እንደዚህ ዚህ ቦታ መመኝ እንደዚህ ሆንኩ፣ እንደዚህ ሆንኩ። የማሄሉ ልጆች እኮ ነው ነኛ የምናሳድገው ቀን እንኳን ስቲ እየጫወቱ የራሳቸው ጉዳይ ብለን ስንተኛ ለመተኛት እንደዚህ ሽብብስል ወይ ልብስ ታፍናት ይሁን አስመልሷት ይሁን ምንሆና ይሁን እንልና እንሳቀቃለን፣ እናለቅሳለን። እናንተ ለሷ ብዙ አየው በጣም ቲክቶክ ላይ ወንዱም ሴቱ በጣም ተቀባበለ። ዞር ብለስ፣ ጎኒኔ፣ ጎረቤቲኔ የኔ ጎረቤት የሆናችሁት የኔ እዚህ አካባቢ የምትኖሩት የምትመለከቱኝ፣ እንዴት እንደምውል እንዴት እንደማድር ታውቃላችሁ። ምን ውስጥ እንደምኖር ታውቃላችሁ። ለምንድን ነው እቺ ሴትዮ በራን ዘግታ የምትቀመጠው ብላችሁ አንድ ቀን መታችሁ ጠይቃችሁን ታውቃላችሁ ማለት ነው? ስንት ጉድ እኮ ይዘን እኮ ነው የምንኖረው ከማህበራዊ ወተርቄን ከብዙ ነገሮች ተገልለን በብዙ መንገዶች ተገለን በብዙ መንገዶች እና እሷ የስ በሚሊዮን የሚቆጠሩትን የሲፒ እናቶች ታሪክ ነው የሰራችው። እነሱ የሆነ አጋጣሚ ለላይክም ለፎሎም ለሼርም ተመካክሮም ሊሆን ይችላል፣ ሳታቅም ሊሆን ይችላል። ይሄ ነገር ተሰራ አይደለ ግን ብዙ እናቶች የምናልፍበት ብዙ ወላጆች ባል እንኳን ጥሎ የሚጠፋበት ራሱ አስወልዶ ራሱ ወልዶ ጥሎ የሚጠፋበት ፊት ለሲፒ እናቶች ልክ እንደዛ፣ እኛ ለስምንት ዓመት ቆርሴን ስንበላ እየተሳቀን ነው የምንበላ ማለት ነው። ለምን ወቴና ንሰራማ ወቴና እንንቀሳቀስማ ተራሩ ጤና እናመጣማ ስለዚህ ይሄ ይህ ብዙ በጣም ለሲፒ እናቶች የሰጠውን ጥንካሬ ለማንም አልሰጠም። ለዚች ምድር ላይ ማን ነው ጀግናችሁ ት የአንቺ ጀግና ማን ነው ብላችሁ ብትጠይቁኝ የሲፒ እናቶች ናቸው። ስፔሻል ሊድ የሚያሳድጉ ልጆች ናቸው ለእኔ ጀግናዎቼ፣ ለእኔ በጣም ጠንካራዎቼ እውነት። እንቅልፍ ሳይተኙ ጠዋት ተነስቶ ሌሎ ልጆቻቸውን ባሎቻቸው ተከራርጎ የሚሸኙት ጀግኖች ናቸው። በርቶ ሰላማቸው ይብሳል።